በርካታ አከራዮች የአገልግሎት ለውጥ ማድረጋቸው ይፋ ተደርጓል። ሌሎች ደግሞ ክፍያቸውን እስከ ግንቦት 30 እንዲያጠናቅቁ ማስጠንቀቂያ ተሰጧቸዋል። በሌላ በኩል ደግሞ የጤና መድን ክፍያ በከፍተኛ ደረጃ ጨምሮ እንድንከፍል እየተገደድን ነው ሲሉ ተገልጋዮች ቅሬታቸውን ገልጸዋል። ክፍያው በግለሰቦች ገቢ ልክ እንደሚከፈል መንግስት አስታውቋል። የጤና መድን ክፍያ በከፍተኛ ደረጃ ጨምሮ እንድንከፍል እየተገደድን ነው ሲሉ ተገልጋዮች ቅሬታቸውን ገልጸዋል። መንግስት በበኩሉ ክፍያው በግለሰቦች ገቢ ልክ እንደሚከፈል አስታውቋል። 1500 ብር ይከፈል ለነበረው ጤና መድን ከ7000 እስከ 10000 ብር እንድንከፍል እየተገደድን ነው ሲሉ የአዲስ አበባ ጤና መድን ተገልጋዮች ገልጸዋል። እየተጠየቀን ያለነው የጤና መድን ክፍያ የከተማዋን ነዋሪ አቅም ከግምት ውስጥ ያስገባ አይደለም ያሉት ቅሬታ አቅራቢዎቹ ባለፈው አመት ለአገልግሎቱ ይከፍል የነበረው ክፍያ የዚህ ዓመት ክፍያ ግን በከፍተኛ ሁኔታ መጨመሩን ገልጸዋል። በዚህም የሚመለከተው አካል መፍትሄ ሊሰጠን ይገባል ሲሉ ጠይቀዋል። ከዚህ ባሻገርም ክፍያው በከፍተኛ ሁኔታ ከመጨመሩ የተነሳ የድሃ ድሃ ለሆኑት ማህበረሰብ ክፍሎች ለአገልግሎቱ 2200 ብር እየከፈሉ መሆኑን ጠቁመዋል። የአዲስ አበባ ከተማ አስተዳደር ጤና ቢሮ የማህበረሰብ አቀፍ ጤና መድን ዳይሬክተር አቶ ኢብራሂም በሰጡት ምላሽ ባለፉት ጊዜያት ሁሉም ሰው ተመሳሳይ ክፍያ እየከፈለ እንደነበር አስታውሰዋል። በዚህ ዓመት የ የተሻለ ገቢ ያለው ዜጋ የተሻለ ክፍያ እንዲከፍልና ና አነስተኛ ገቢ ያለው ሰው በአቅሙ እንዲከፍል እየተደረገ መሆኑን ተናግረዋል። በዚህ የክፍያ ሂደትም የደረጃ ሀ ግብር ከፋዮች 10500 ብር የደረጃ ለግብር ከፋዮች 6900 ብር እንደሚከፍሉ አንስተው አብዛኛው ነዋሪ 200 ብር እንደሚከፍል ና ምንም ገቢ የሌላቸው ዜጎችን ወጪም መንግስት እንደሚሸፍነው ዳይሬክተሩ ገልጸዋል። ባለፈው ዓመት የነበረው የክፍያ ስርዓት ሁሉም ዜጋ 1500 ብር ይክፈል የሚል እንደነበር በማስታወስም በዚህ ዓመት አቅም መሆናቸውን ያገናዘበ የክፍያ ስርዓት ተግባራዊ መደረጉን ጠቁመዋል። ይህም በዚህ ዓመት በተቀመጠው አቅጣጫ መሰረት ተግባራዊ እየተደረገ መሆኑን አስታውቀዋል። ዳይሬክተሩ ይህንን ማድረግ ያስፈለገው የመዋጮ ሁኔታው አቅምን ያገናዘበ የአከፋፈል ስርዓት እንዲከተል አዋጅ ላይ በመቀመጡ ነው ብለዋል። አዋጁ ሲዘጋጅም ይሁን ተግባራዊ ሲደረግ በጥናት ላይ ተመስርቶ መሆኑን ተናግረዋል። በሌላ በኩል ደግሞ ስምንት መቶ ሺህ ዜጎችን በማሰልጠን በውጭ ሀገራት የስራ ስምሪት ተጠቃሚ ለማድረግ መታቀዱ ታውቋል። በቴክኒክና ሙያ ዲፕሎማት አጫጭር ስልጠና ሰልጥነው ወደ ውጭ ሀገር የሚሰማሩ ዜጎችን 800 ሺህ ለማድረስ መታቀዱን የስራና ክህሎት ሚኒስትር ዴታ ዶክተር ተሻለ በሬቻ አስታወቁ። በ2017 በጀት ዓመት በቴክኒክና ሙያ የሰለጠኑ 500 ሺህ ዜጎች በውጭ ሀገር የስራ ስምሪት ተጠቃሚ መሆናቸውን አስታውሰዋል። በተያያዘው የ2018 በጀት ዓመት ደግሞ በቴክኒክና ሙያ ሰልጥነው በውጭ አገር የስራ ስምሪት የሚያገኙ ዜጎችን ቁጥር 800 ሺህ ለማድረስ ታቅዶ እየተሰራ መሆኑን አስታውቀዋል። በተያያዘው በጀት ዓመት ሶስት ወራት ውስጥ በ በመቶ ሺህ የሚቆጠሩ ዜጎች አጫጭር ስልጠና ወስደው ወደ ውጭ አገራት ስምሪት ማግኘታቸውን ተናግረዋል። በሌላ በኩል ደግሞ በርካታ አከራዮች የአገልግሎት ለውጥ ማድረጋቸው ይፋ ተደርጓል። ሌሎች ደግሞ ክፍያቸውን እስከ ግንቦት 30 እንዲያጠናቀቁ ማስጠንቀቂያ ተሰጥቷል። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ሳይፈቅድላቸው የአገልግሎት ለውጥ ያደረጉ ቦታዎች ወደ ህጋዊ ስርዓት እንዲገቡ ፈቃድ ሰጥቷል። ከተፈቀደላቸው የአገልግሎት ለውጥ አድርገው ሲንቀሳቀሱ የነበሩ የሊዝ ባለይዞታዎች በተሻሻ ባለው የከተማ መሬት ሊዝ ደንብ መሰረት የአገልግሎት ለውጥ አድርገው በህጋዊ መንገድ እንዲንቀሳቀሱ ቢሮ ፍቃድ ሰጧቸዋል። በዚህም በስካሁኑ ተፈቅዶላቸው የአገልግሎት ለውጥ ያደረጉ ባለይዞታዎች 2969 ሲሆኑ 86 በመቶ የሊዝ ባለይዞታዎች የሚጠበቅባቸውን ቅድመ ክፍያ ከፍለው በማጠናቀቅ ወደ ህጋዊ ስርዓት እንዲገቡ ወይም የንግድ ስራቸውን እንዲቀጥሉ ተደርጓል። በበጀት አመቱ ከዚህ አገልግሎት ለውጥ 2.4 ቢሊዮን ብር ገቢ ይሰበሰባል ተብሎ ይጠበቃል። ሳይፈቀድላቸው የአገልግሎት ለ ለውጥ ያደረጉና ለውጥ የተፈቀደላቸው የሊዝ ባለይዞታዎች የሚጠበቅባቸውን የሊዝ ቅድመ ክፍያ እስከ ግንቦት 30 2018 ዓ ም ድረስ ከፍለው ማጠናቀቅ እንደሚጠበቅባቸውን ቢሮ አሳስበዋል። የመሬት ልማትና አስተዳደር ቢሮ ኃላፊው አቶ መኮንን ያኢ ቢሮ የሲስተም መቆራረጥን በዘላቂነት ለመፍታትና አገልግሎት አሰጣጥን ይበልጥ ለማሳለጥ ከባለድርሻ ተቋማት ጋር በመተባበር የሲስተም ማሻሻያ ስራዎችን በመስራት የአርሶ አደር ይዞታ ማረጋገጫ ካርታ የኮንዶሚኒየም ካርታና የኢ ካርታ ህትመት ስራ መጀመሩን አንስተው የሰነድ አልባ መብት ፈጠራን ጨምሮ አምስት ሞጁሎችን በቅርቡ ወደ ስራ ለማስገባት ዝግጅት ማጠናቀቁን ተናግረዋል። የቢሮው ኃላፊ አክለውን በአገልግሎት አሰጣጥ ወቅት በተገልጋዩ ላይ የሚደርሰውን እንግልትና የሌብነት ተግባራትን ለመቆጣጠር የቅሬታ ማቅረቢያ የስልክ መተግበሪያ ለምቶ ለአገልግሎት ዝግጁ መሆኑን ለቋሚ ኮሚቴ አባላቱ ገልጸዋል። የከተማውን ገቢ ለማሳደግ በአጭር ጊዜ በተደረገው የግንባታ ክትትልና የገቢ አሰባሰብ ንቅናቄ የአገልግሎት ለውጥ አድርገው ከተገኙ 929 ሚሊዮን ባለይዞታዎች ከ343 ሚሊዮን ብር በላይ ገቢ መሰብሰብ መቻሉን ገልጸው ህግ የማስከበር ስራው ሙሉ ለሙሉ ሲጠናቀቅ ደግሞ እስከ 78 ቢሊዮን ብር ለመሰብሰብ በትኩረት እንደሚሰራ ተናግረዋል። በተለይም የመኖሪያ ቤታቸውን ለንግድ ቤትነት ያከራዩት ላይ ትኩረት እንደሚደረግም ተጠቅሷል። የተገልጋዩን እርካታ ለማረጋገጥ አገልግሎትን ማዘመንና የሰራተኞችን የአቅም ግንባታ ስልጠና እየተሰጠ እንደሆነም አቶ መኮንን ተናግረዋል። በሌላ መረጃ ደግሞ ከአንድ ሚሊዮን ብር በላይ ንብረት በውርስ ወይም በ ስጦታ ያገኙ ሰዎች ላይ ግብር ለመጣል መታቀዱን ሰምተናል። የኢትዮጵያ መንግስት ገቢውን ለማሳደግ የተለያዩ እርምጃዎችን በመውሰድ ላይ መሆኑን የዓለም የገንዘብ ድርጅት አይሜፍ አሳውቋል። የኢትዮጵያ መንግስት የውስጥ ገቢውን ለማሻሻል የተለያዩ የታክስ ፖሊሲ ማሻሻያዎችንና የታክስ አስተዳደር እርምጃዎችን እየወሰደ መሆኑን የጠቆመው የገንዘብ ተቋሙ በቀጣይም ከውርስና ከስጦታ የሚገኝ ገቢ ላይ ግብር ለመጣል መታቀዱን ጠቁመዋል። ከሚመለከታቸው የመንግስት አመራሮች ጋር ባደረገው ውይይትም ከአንድ ሚሊዮን ብር በላይ የሆነ ንብረት በውርስም ወይም በስጦታ ያገኘ ማንኛውም ሰው ላይ ታክስ የመጣል እቅድ መያዙን መረዳት እንደቻለ አይኤምኤፍ በሪፖርቱ አስታውቋል። አይኤምኤፍ የኢትዮጵያ ብሔራዊ ባንክ በገለልተኛ ባለሙያዎች እንዲመራ ያቀረበውን ምክረ ሀሳብ በመንግስት በኩል እንዳልተቀበለውም አስታውቋል። አይኤምኤፍ የኢትዮጵያ መንግስትን የአራት ዓመታት የኢኮኖሚ ሪፎርም ፕሮግራም ለመደገፍ ሐምሌ 2017 ዓ ምት በወሰነው መሰረት የሪፎርም ፕሮግራሙ በዓለም አቀፍ የገንዘብ ድርጅት ድጋፍ እየተፈጸመ መሆኑ ይታወቃል የ ሪፎርም ፕሮግራሙን በገንዘብ የሚደግፈው በቁልፍ ጉዳዮች ላይ ቅድመ ሁኔታዎችን በማስቀመጥ እና በመሠረታዊ ጉዳዮች ላይ ምክር ሀሳቦችን በመስጠት ነው። የገንዘብ ተቋሙ ካቀረባቸው ቅድመ ሁኔታዎች መካከል የብሔራዊ ባንክ ተቋማዊ ነጻነት አንደኛው ሲሆን፣ የኢትዮጵያ መንግስትም የብሔራዊ ባንክን የማቋቋሚያ አዋጅ በማሻሻል ተግባራዊ አድርጓል። ከዚሁ ጋር በተገናኘ አይኤምኤፍ የብሔራዊ ባንክ ተቋማዊ ነጻነት የተሟላ የሚሆነው የባንኩ ገዢ፣ ምክትል ገዢና የቦርድ አመራሮች ገለልተኛ ሲሆኑ ነው በማለት ይህ እንዲሟላ ምክረ ሀሳቡን በ2017 ዓ ም መጀመሪያ ላይ ለመንግስት አቅርቦ ነበር። አይኤምኤፍ የኢትዮጵያን ኢኮኖሚ ሪፎርም ትግበራና አጠቃላይ የኢኮኖሚ ምልከታውን አስመልክቶ በተጠናቀቀው ሳምንት ባወጣው ሪፖርቱ የኢትዮጵያ መንግስት የብሔራዊ ባንክ ማቋቋሚያ አዋጅን በማሻሻል የባንኩ ተልእኮ፣ የውሳኔ አሰጣጥ መዋቅር፣ ግልጽነትና በውጭ ኦዲተር ኦዲት እንዲደረግ የሚሉ ጠቃሚ ለውጦችን ማድረጉን አስታውቋል። እነዚህ ማሻሻያዎች የማዕከላዊ ባንኮች አስተዳደርና ተቋማዊ ነጻነትን ለማረጋገጥ ጥቅም ላይ ከሚውሉ ዓለም አቀፍ ተሞክሮዎች የራቁ ቢሆንም የተወሰደው እርምጃ በራሱ መንግስት አንድ እርምጃ ወደፊት መሄዱን ያመለክታል ብለዋል። ይሁን እንጂ በተሻሻለው የብሔራዊ ባንክ አዋጅ የተቀመጡ ድንጋጌዎች አሁንም ተሟልተው እንዳልተፈጸሙ ያመለከተው አይኤምኤፍ በቀጣዮቹ ጊዜያት በአዲሱ አዋጅ መሰረት ሶስት ገለልተኛ የቦርድ አመራሮች፣ የብሔራዊ ባንክ ገዢና የቦርድ አመራሮች ነፃነትና ገለልተኛነትን አስመልክቶ ያቀረበውን ምክረ ሀሳብ የኢትዮጵያ መንግስት ባለስልጣናት ህገ መንግስቱን ይቃረናል በማለት እንዳልተቀበሉ እንደሚቀበሉት አይኤምኤፍ በሪፖርቱ ላይ ገልጸዋል። እስካሁን ያለው የኢኮኖሚ ሪፎርም ትግበራ መልካም መሆኑን ያስታወቀው የገንዘብ ተቋሙ ገበያ መር ምር የውጭ ምንዛሪ ግብይት ከተወሰደ በኋላ የአገሪቱ የውጭ ምንዛሪ ክምችት መጨመሩን፣ የዋጋ ግሽበት እየቀነሰ መምጣቱን፣ የታክስ ገቢ እየጨመረ መሆኑን እንዲሁም መንግስት ለሪፎርሙ ያሳየውን ቁርጠኝነት በበጎነት አውስተዋል። የኢኮኖሚ ሪፎርሙን ሊያጨናግፉ የሚችሉ ስጋቶችንም የገንዘብ ተቋሙ ያቀረበ ሲሆን ከነዚህ ውስጥም የአገር ውስጥ የጸጥታ ሁኔታ አስተማማኝ አለመሆን እንዲሁም የማክ ኢኮኖሚ ማሻሻያው ቀጣይ እርምጃዎችን ተከትሎ ሊከሰት የሚችል የዋጋ ንረት ምክንያት በማድረግ ፖለቲካዊ ጫናዎችንና ማህበራዊ አለመረጋጋትን ሊፈጥር ይችላል የሚሉት ይገኙበታል። በሌላ መረጃ ደግሞ በአዲስ አበባ ከተማ አስተዳደር የኢኮኖሚ ድርጅቶች ቆጠራ በይፋ መጀመሩን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታውቋል። የቢሮው ኃላፊ አቶ አደም ኑሪ በሰጡት ጋዜጣዊ መግለጫ ቆጠራው የከተማዋንና የሀገሪቱን ጥቅል ኢኮኖሚ እድገት ከዓለም ኢኮኖሚ ጋር በማነጻጸር ደረጃውን ለማወቅ ባሻገር የግል አልሚዎች የኢንቨስትመንት አማራጮችን ለመጠቆም ያግዛል ብለዋል። ቆጠራው የአገልግሎት የኢንዱስትሪና የከተማ ግብርና የኢኮኖሚ ዘርፎች ለአጠቃላይ የሀገር ሀብት ምጣኔ ያላቸውን አበርክቶ ለማወቅና የዘርፎችን የተናጠል ድርሻን ወቅታዊ ለማድረግ የሚረዳ እስታስቲካዊ መረጃን ለማግኘት ብሎም በቀጣይነት ለሚከናወኑ ዘርፈ ብዙ ጥናቶችና ለፖሊሲዎች ግብዓት የሚሆን የተሟላ መረጃ ለማግኘት እንደሆነም አቶ አደም ተናግረዋል። ቆጠራው በዲጂታል ዘዴ በ11ዱም ክፍለ ከተሞች የሚሆኑ የኢኮኖሚ ዘርፎችን መሰረት አድርጎ ከጥቃቅን የንግድ ዘርፎች እስከ ባለ አምስት ኮከብ ሆቴሎች ድረስ እንደሚካሄድም ኃላፊው በመግለጫቸው ተናግረዋል። የአዲስ አበባ ስታስቲክስ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተሰማ ኡርጌሳ በበኩላቸው በአጠቃላይ ቆጠራውን እንዲያከናውኑ ከአምስት ሺህ በላይ መረጃ ሰብሳቢ ተቆጣጣሪ፣ ስታስቲሺያኖችና አስተባባሪ ሰራተኞች በሁሉም ክፍለ ከተሞች ስር በሚገኙ ወረዳዎች ተመድበዋል ብለዋል። ሁሉም የኢኮኖሚ ድርጅቶች፣ የከተማዋ ነዋሪዎችና የብሎክ አደረጃጀቶች ትክክለኛ መረጃዎችን እንዲሰጡ በመተባበርና በማስተባበር ከማገዝ ባሻገር ጥናቱን ማወቅ ከከተማ አስተዳደሩም ሆነ ከሀገሪቱ ፍላጎት ተጻራሪ መሆኑን አውቀው ከወዲሁ ከድርጊታቸው እንዲቆጠቡ ሲሉም አቶ አደም ኑሪ አሳስበዋል። ቆጠራው የተጀመረ ሲሆን የመጀመሪያው ምዕራፍ ቆጠራ ከጥቅምት 1 ቀን 2018 ዓ ም ጀምሮ ባሉት ተከታታይ 45 ቀናት ውስጥ ይጠናቀቃል። በተመሳሳይ ሁለተኛው ምዕራፍ ቆጠራ ደግሞ አንደኛው ዙር ከተጠናቀቀበት ቀን ጀምሮ በዋና ዋና የኢኮኖሚ ዘርፎች በየድርጅቶቹ አድራሻ በመገኘት እስከ የካቲት 30 ቀን 2018 ዓ ም ባሉት ቀናት መረጃው ተሰብስቦ እንደሚጠናቀቅም ተገልጿል።